ማን ነው ሜሮን ትባላለች አፏን ይዛ እንድትቀመጥ ንገራት አይ ካለች ግን አንገቷን እንደምበጥስላት ግልጽ አድርግላት ግልጽ ነኝ አዎ መሄድ ትችላለ አንተ ማስረባ ማለት ተጫወታችሁብኝ አይደል ሴትዮው ምንድነው የምትዩ ለማራስ ብላችሁ ልጁን አስረበደባችሁት አይደል ሴትዮው ጻድቅ ጻድቅ ያጫወትሽ ከአንቺ ትብብር ውጭ ምንም የሚሆነ ነገር የለም ምን ነው የምትከተለኝ? እና የመጡ ሰዎች ታወቁ? አዎ ታውቀዋል። አንችን አይደለም ያናገርኩት እሱን ነው። አሞታ አላት። ታድክሚው አንቺን ሳይሆን እሱን ልጠይቅ መሰለኝ የመጣሁት። ይ ብላ ይታይሻል ይታይሻል። ሆል የትናንትናውን ጉዳይ ከአንድ ሰው ስመና እጨርስሻለሁ እጨርስሻለሁ። ገባሽ? ማ ሳምራዊት? አዎ፣ አስደበሩ ሰው ልጁን ካስደበደበችው ልጅ ጋር ፊት ለፊት መታየት ዘገነ ነኝ። ማርታ ያስደበደበችው? አዎ ማርታ። ማለት ሳሚን ያስደበደበው ማንን ነው? ዋናው ሰይጣን ሮቤል ነው፣ ሁለተኛው ደግሞ ኒቆዲሞስ፣ ቁራጯ ደግሞ ሳምራዊት ናት። ቆይ ቆይ ቆይ አልገባኝ። ሳምሪ ሁሉንም ነገር ልነግር እፈልጋለሁ ብለሽ ነበረ፣ ብይክ ነበረ ታዲያ። ያኔ ማለት የተደበደብኩኝ ቀን ማለት ነው። ቅያ ስጠብቃለሁ ብለሽ ይህን የጠፋሽው? እኔ እኮ አልጠፋሁም ሳሚ፣ ቆሜ ስጠብቅ ስጠብቀን ቀረብኝ፣ ከዛ ሄድኩኝ እኮ እኔ። የሚኝ የቀረሁት ለመናገር ለመፈልግ ያው ትምህርት አልቋልና ነገሮች አብሮ እንዲያልቁ ፈልጌ ነበረ። እሺ ንገርኝ እስኪ። ምን ነበር ልንገርኝ ነበረ? ኒቆና ሮቤል ሰላም ሲባባሉ አይተሻቸዋል አይደል? አዎ፣ ያኔ የነገርኩሽ ቀን። አዎ፣ ይዛን ቀን። ያ ማለት በብዛት ይገናኛሉ ማለት ነው። እና እኔ ደግሞ ምን አይቼ ነበር መሰለሽ? ሳምራይት ሮቤልና ኒቆዲሞስ ሲያወሩ ደበቅ ብለው ማለት ነው። ምን ትቀልጃለሽ? አው የዛን ቀን ሳሚ ሳምራይት ተወጣ ተከትሏት ወጣ። በምክንያት እንደሆነ በኋላ አቅም ግን ሲከተላት እንደነበር እርግጠኛ ነኝ። እሺ ሳምራይት ከመውጣቷ በፊት ግን ለሮቤልና ለኒቆዲሞስ ምልክት ስትሰጣቸው አይቻለም ወይ? ጉድ ጉዱ መች ጀመረ? ከዛ ልክ ሳሚት ወጣ፣ ተከታትለው ወጡ እነ ሮቢ አው ከዛንም ተከትዬ ወጣ።

እየጠበኩሽ ነው። እኔ እናንተ ያው አብረን ነበር ያደግ ነው ማለት እዛ ሰፈር ማለት ነው። ከዛ ሁሉም ሰው ይቀናብን ነበረ። በተለይ አብሶ ሰሎሜ በጣም ትቀናብን ነበር። እንደውም የሆነ ቀን እቃቃ እየተጫወትን አሻንጉሊቷን ረስታ ገባች። ከዛ እኔም ስላዛዘናችኝ እቤት አስቀመጥኩላት። በነጋቶ ይዥላ ሲሄድ ዱላ ይዛ ጠበቀችኝ እና መታችኝ። እሷ አልበቃ ብሏል፣ ደግሞ የእኔንም አሻንጉሊት ወሰደችብኝ። የሁሉ ነገር ደግሞ ያደረገችው እኔ እናንተ ስለምንዋደድ ትቀናብን ስለነበረ ነው። ሰሎሜ ይቅርታ፣ ግን ፊልም እየመሰለኝ ነው። አሁ ሊያውም፣ አድቬንቸር አሁ እንደዛ ቀጥ ልን ስቲ። ከዛ ሳምሪ ፊት ፊት ትሄዳለች፣ ሳሚ እሷን ይከተላል፣ ሮቤልና ኒቆዲሞስ ደግሞ ከኋላ። እንዴት ሳያቸው በእናቶች እንጃ። እኔ ደግሞ ከሁሉም ኋላ ነበርኩ። ድንገት ግን እኔም ጠፉብኝ። ወይኔ፣ ትደርሽለት ነበረ እኮ አው ነበር ጠፉብኝ። እንጂ ከተመጣን በኋላ ደሙ ፈሶ ሳያልቅ እንኳን ቶሎ ደረሽለት። ጓደኛ የዛሬ ሰው ሰው ወድቆ ሲያይ ከንፈር ከመምጠትና ከቦ ከማየት ውጭ ምንም የተሻለ ነገር አያደርግ። እንደዛ ቀን በህይወቴ ፈርቼም ተጨንቄም ተሸውጄም አላቅም። ይሄ ውሃ አልበዛ? እስሬኮ የጠማኝ ነው። እሺ ቀጤ እኔ እናንተ ማለት ልጅ እያለን ጀምሮ በጣም እንዋደል ልጆች ነበርን። ማለት አደጋው ተፈጥሮ መርሳት እስከምጀምር ድረስ በጣም እንዋደል ፍቅረኛ ማቾች ነበርን። እንደውም አንድ ቀን የኔልደስለት እኔ እናንተ ቁጭ ብለን ሳሎ ማየትን በጣም አስቸገረች። ከዛ ወደ ቤትሽ ሂጂ ተብላ ተባረረች። ግን እኔ እንደሱ አይደለሁም ተኩል ታምጥቼ እንድሰጣት አደረኳት። ከዛ ሄደህ ሰጠሀት። እሷ ደግሞ የወደድካት መስሏት ልታበሽቀኝ ሞክራ ነበር። እና እያልሽኝ ያለሽው እስከ አደጋው ምሽት ድረስ እኔ እና አንቺ ፍቅረኛ ማለት ነው ነበርን? አዎ። ሳሚ፣ ለምን አልነገርሽኝም ታዲያ? እንዴ ምን ብዬ ነግራለሁ? አላስታውስም። ይልቅ እንደሞ ብነግርም ምንም ጥቅም የለውም አንዴ እንደሆነ ረስተሃል። እሺ የሆነ ጊዜ ትዝ ይልሽ እንደሆነ ካስታወስ የሌላ ትሆንብኛ ምናምን ስትይኝ ነበረ። ለምንድን ነው ፍቅረኛሞች ከነበርን የሌላ መሆነው? ምን መሰለ ሳሚዬ፣ አደጋው ከመፈጠሩ በፊት የነበረው ሳምንታት ተጣልተን ነበረ። እና በዛ ሰዓት ከሰሎሜ ጋ ግንኙነት ጀምራችሁ ነበረ። ምናልባት ብታስታውስ የመጨረሻው ሳምንታት ከእሷ ጋር ስለነበር ወደ እሷ ትመለስብኛለ ብዬ ፈርቼ ነው። ለበጎኑ እንኳን ተረፈልሽ። አዎ፣ ማርቲ ደግሞ ትንጉስታውን ተመልሷል። ምን ትፈልገልች? ምንም በጤና እንዲቆይ ሙሉ ለሙሉ እንዲሻለው ይሻለው። አላራ ሳሚ ጠንካራ ልጅ ነው። እንዴ ያው ልጅ እያለን ራሱ ብዙ ጊዜ ተደብድበው ወድቆ ተፈንክቶ ነው ያደገው። የስለት ልጅ ነው እስኪባል ድረስ ድሮስ። ከዛ የመሰለ መኪና አደጋ ተርፎ ለዚህ በቃ ልጅ በዚች ድብደባ ይሰናከላል ተስበች ቁስሉን እንደማ እንግዲህ ምንም ላስታውስ አልቻልኩም። ምናልባት ካስታወስኩ እነግርሻለሁ። አይዞሽ፣ አገናዝባለሁ ብቻ ለማስታወስ ያልከኝ ሪች። አንቺስ ምን ታስታውሻለሽ? ስለ ልጅነታችን ያው ነግአለ ላል እሷማ የኔን የራሷን የነገረች እኔም አብሬ ነው ያደኩት። ማለት ሳምሪ፣ እኔ፣ ሜሪ አንድ ነው ሰሎሚስ፣ ያው እሷም አለች። ግን በብዛት ብቻ የለም ነው የምትለው ሲላት፣ አብራን አትጫወትም ሲላት ደግሞ ትጫወታለች። ከተጫወተች ደግሞ ልጻብ ነው፣ በጣም ግትር ናት። እሺ ከሁላችንም ጋር ጥሩ ግንኙነት ነበረ፣ ግን የበለጠ ቅርብ የነበርከው ለሳምሪ ነው። እኔ ጋርም ሆነ ከሜሪ ጋር ያን ያክል የሚወራ ታሪክ የለም። ከሰሎሜ ጋርም ቢሆን እንደዛ ነው። ልክ ነሽ ማርቲ

ም እንኳን ተመለፈ። እንዴት ነው አሁን? ለውጣሉ። በደንብ አለው ጨዋታ። ስለ ድሮ እያወራን እኮ ሳምሪ ታሪካችንን እየነገሩን። የቱን ታሪክ? የልደቱን? የቸኮሌቱ ሁ የቸኮሌቱን በጣም እንጂ ለካ የወላ ታሪክ ነበረ። የሚገርም ነው። አስታውሽ ሁሉንም ነገር ፊልም አደረገው በጣም ደስ ይለኝ ነበር። ልክ ነህ። ፈጣሪ ከፈቀደ ሁሉን ነገር አስታውሰ ነገር ሁሉ ለመልካም ይሆናል። እስከዛ ግን እኛ የምንነግርህን አስታውስ፣ ለትዕግስት ይጠቅመሃል። እሺ ካላችሁ ቻው። እሺ፣ ቻው። አመሰግናለሁ። ሰሎሜ በሩን፣ ትከፍችልናለሽ? ካላልኩም ችግር የለውም። አዳጊ፣ እንዴት ነሽ? ምርጧ ፊት ነው አማንሽ። አለን አባቴ አሉ አሉ የባለፈውን ፋውል አልሰራ ምናምን ስላልኩሽ አልደበረሽማ? አረ ኖርማል ነው ምርጥ ልጅ። ይሄ ጉዳይ ግን ከኔና ከአንተ ውጭ እንዳይወጣሽ አራ ያሳስብሽ። ምርጠላ ግን ማን ነበር የሚቀሸበው? እንዲሁ ባክ ሰፈር ላይ ትንሽ ያፈላ ልጅ ነበረ እና ሆነልሽ። ታራው ሆኖል የሚገባውን ትምህርት ነው የሰጠነው። እኔ እኮ ማለት

በእናትሻው ስለምን ተጫወታችሁ? ምን ያልተጫወት ነው? አለ ከኒቆና ከሮቤል ጋር እንዳበርሽ ተጫወታችሁ፣ የሳሚ መደብደብስ ዋነኛው ምክንያት አንቺ እንደሆንሽ ተጫወታችሁ። ነገር እንጂ ሳምሪ ጨዋታችሁ ሞቅ ያለ ይመስል ነበርኩ። ክፈችሁ ትሰሚኛለሽ? ሳሚ አንድ ነገር ሆኖ ቢሆን ኖሮ አልቆልሽ ነበር። እንዲህ ሲጣርጌ ነበር መዳፋሽ በመትረፍ ፈጣር ሽን አመስገኝ። የሳሚን መጎዳት የምፈልግ ነው እንደ የሚመስልሽ? ግራ የገባኝ እሱ አይደል እንዴ? ምንድን ነው ሀሳብሽ አንቺ ልጅ? ሳሚን ከማንም በላይ ወደዋለሁ ከአንቺም በላይ እውነቴን ነው። ለዚህ ሁሌ ዳረገኝ የእሱ ፍቅር ነው ሞኝ ያደረገኝ የእሱ ፍቅር ነው። እንደዚህ ጎጆ እንዳጣች የሚያበዘብዘኝ የእሱ ፍቅር ነው ገባሽ? ስለማፈቅረው ነው ስለማፈቅረው ነው። ስለ አንቺ አላውቅም ግን የነገሰ ይበላል። ቆይ ግን እንዴት ነው የምታውቀው? በበኩሌ ቡዳ መሆኗ ነው የሚገኘው። እንዴት ሁሉን ነገር ቀድመው አውቃ ነው የምትገኙ? ቆይ ግን ሜሪስ ቤት ነው የምታውቀው? እኔ ግን ዝምታው ምንም አላማረኝም። ቅድም ያልሽ ነገር እኮ እኔ እራሱ እንዴት እንደምጠለኝ አላውቅም። እዛውጋን የፈጠርሽው ኦ እውነት መሆኑን ላን ትንሽ በጣም ትንሽ ነበር የቀረኝ። ግን እባክሽ ችግር ይዞብኝ እንዳይመጣ። የምን ችግር? ማስታወስ ማስታወስ ካቻለኩ ትልቅ ችግር ነው ይዞብኝ የሚመጣው። ኧረ እባክሽ አያስታውስም። ኦ ማስታወሻ ቁልፍ አንቺ ላስመሰል እኮ ወይ እባክሽ። እኔም ሂጅ እቤት ልረፍ አንቺ እና ዝም ዝም ተባባላት። ጓደኛዬን አስደበርካት እንዴ? አስደበረሽ? ኧረ በጭራሽ እሷ ሀብት አስደበረኝ። የሳምሪ ቀልድ ጥርሴን አላስገደደኝም። እባክሽ የምን ቀልድ? በገዛ ሜዳዬ ነው የተቀለደልኝ የተቀለደብኝ። እንዴት ነው ነገሩ? ችግር የለውም እንዳስታወስኩኝ ሳምሪያ አታውቅም እንዴ? አሁ ሶስቱም አያውቁም። ያኔ ጠራት ሀቢት አላለችም ነበር? እንጃወ ያልገባት ይሆናል። እሺ፣ ምን ብላ ነው የልጅነት ታሪካችን እናግረኝ? የማንና የማንን? የኔና የእሷ መስ ጀምሮ የነበራችሁ እሷ ጋር ነበረን። ድምፅ አላወጣሁም እንጂ እኔም እንዳንቺ ነበር ያልኩት። በስንት ስቃይ የተመለሰ ትቡስቴን በራሷ ቀለም ልትቀባው አረዚህ ሳፈን እኮ እንውጣ፣ ወደ ሳሎን። ነገር እንዴ አሁን እንግዲህ ትንሽ እንደኔ ወይ ሆስፒታል፣ አይ ትንሽ ይለቀኛል። እሺ ነበር፣ ደስ ይለቀኛል ቡና እዚህ ቤቶች እንዴ ኒኮ ሰው ሁሉ እዚያ እንዴ ያሉ እንዲሁም ማረፈር እንጂ፣ ትንሽ ቀደም ብትል እንዳለ ትምህርት ቤቱ ነው ነቅሎ የመጣው። በለው ይልቅ የጠፍተ ነው፣ ስንከራተት ነው እባክህ የዋልኩት፣ መዞሪያ ይጠፋል ብለን ነው። ይልቅ አንተ እንዴ አሁን ደህና ነኝ። ይመጣ ይኸው፣ እየተፈራረቁ አንዴ ሙዙን አንዴ ምናያወጡ ብኛት አንተ ደግሞ ትጨርሰዋለህ ስሜን አታጥፋ እባክህ ስጋለና ስጋለ ያው እየተንከባከቡኝ ነው ቡናችን ቡና ስጠጭ ነው እና፣ ምን አዲስ? ሳሚ እንዴት ነው ብን ሲሰል ጠይቀው። ደህና ነው፣ ግን ትንሽ ራሱን አሞት አልመሳይ ተጠቅልሏል። የውሻ ቁስላ ያርግለት። ሜላሚኒ ቆንጆ ምን አዲስ ምን አሮጌ? ያለ ሲጀመር፣ አትቀልጅ ሜሪ ሂሙች ሁሉም ነገር አዲስ ነው። ይህን ነገረኛ ግን ደግሞ በጣም የሚያበግን ነገርም ሰጥቻለሁ። ምንድን ነው? ከእሱ ጀምሪ ሳምራዊት። አይ እቺ ጣጣ ማያልቅ ልጅ ምናደርግሽ። ደግሞ ታምኛለሽ? ለሳሚ መደብደብ እንደ ድልድይ ሲጠቀምባት የነበረች እሷ እንደሆነች፣ አትቀልጅ ሲጀመር እኮ አንቺም ጠርጥረሻል እና ብጣሻም ጅል የሆነች ልጅ ፍሬን አስገደላብኝ ነበር። እንዴት ነው የተፈጠረው? ቆይ

ከዛ ማ ያው እንዳይሆን አርገው ደበደቡታ። ይሄኔ አባት ብቻ ግን ተርፎልኛል። ልጅቷ ግን ጤነኛ ነች። አንዴ ላናግረው ፈልጋለሁ ሲል ሊታረቁ መስሎ የነበረ ለዛ ነው ላገናኛቸው። ሰንኩት አላልሽ መሰለሽ። ጉደኛ አሁን ይህን ጉድ ቢያውቅ ፊቱ ያቀርቧታል? ወይ ፊቱ መቅረብ። ዛሬ ሄደ የዘበረቀችው ነገር ብታውቂ እኮ እንደዚህ አትል ነበር። አንተ ሰውዬ፣ ተከብረ መኖር ከፈለግ ከፊቴ ዞር በል። ሀልል ያመሀል እንደ አንተ በጣም ኒቆዲሞስ ደግሜ እየነገርኩ ነው። መዋረድ ካልፈለግ ከፊቴ ዞር በል። ለምንድን ነው መገላመጪ? መገላመጤ ገረመ ያልገደልኩ ምን የውኜ ነው? ሰማ፣ ዞር በል አሁን! ከፊቴ ለምን አንተ ሰውዬ ከሳምሬት ጋርና ከሮቤል ጋር ያረጋችሁትን ነገር አፍረጥጪ ለሳሚ ነግር ጉድ እንዳላረገ ንገሪው። አልሰማሽኝም? ንገሪው። በሽተኛ የገዛ ጓደኛን ለማስደብደብ ከጠላቱ ጋር ቀራው፣ ታስደበድበዋለ። ቀሽም ቀሽም ነህ። ያኔ ቆንጆ፣ የምን አባ ቆንጆ ነው? እስኪ ላንድ ፍታ። ሳሚ ሳሚ ማለትሽን ተይና እኔን ተመልከች። አልታከተሽም? አስታውስ አታስታውስ ፍትጌ ታዩና እስኪ በአግባቡ ከኔ ጋር ረጋ በይ። ረ፣ እባክህ ረጋ ልበል? ካንተ ጋር ሰሎሜ? አሁኑ ወደ እሳት ትገናንብ። ዞር በል። በማንኛውም ሰዓት ነው ያለው። ልሽሽ። ኤኒ ታይም ስታስጠላ። ምን ነው መሸጊ? ያልኩስ፣ አጥቼው እኮ ነው። የሮቤልን ነገር ምን አሰብክ? እኔ እኮ አንተን እየጠበኩኝ፣ አንተ ምን አሰብክ? እኔ መደብደብ አለበት። ወይኔ እኔ ግን ማለት ነው። ይዋጋ ባይ ቲሞቴስ ሆሆ! ምን ይላል ልጁ፣ ሊገለ እንደነበር ረሳ አንዴ። ታዲያ እኮ እኛ እንደሱ አይደለንም። አዎ አይደለንም እንበልጣለን። እሺ እንዴት ነው የሚሆነው? ይዋጋ ነገሩን አስረዳኝና ከጣመኝ አጣፍጬ ይነግርሃለሁ። ምን ብላ ዘባረቀች? ያስታውስን ያስታውስም ብላልኩሽ። ይሄን ነው ታሪክ ስትለው ስትለው ነበር የማንን ማለት፣ የምን የምን ታሪክ ትዝ አለሽ? አሻንጉሊቱ ታሪክ። እሱንማ እንዴት እረሳዋለሁ። ምን ብላ ብታረቅለት? ጥሩ ነው። መግቢያ መውጫውን እናጣራለን። ቤቱን እናያለን። ልክ ወደ ቤት ሊገባ ሲል ጠቅ እናደርገዋለን። እኛ ራሳችን አዋ? እኔ አላደርገውም። እሺ ሰው እንፈልጋለን። ለእሱ ግን እዛው አካባቢ መሆን አለብን። ለምን እንዴ ጠላ ሲወርቅ እያየን እንደሰት እንጂ። እንጃ እስኪ ብቻ እኔም ልነሳ፣ በደንብ ላግግም። አዎ እውነትህን ነው አገግ። እስከዛ ሰዎቹን እንፈልጋለን። እንዴ ይች ጉደኛ ልጅ እንደዛ ብላ ነገረች፣ አትደንቅሽ ወይ ጉድ። ሰው ግን እንዴት ነው እንደዚህ ያለ ማሰብ የሚችለው? ይችላል። በሷ ነው ያየሁት እኔ። ሆ እረሳ ስመልስላት መታችኛለች። አረ እሱ ብቻ አይደለም ሌላም አለ እንዳትኝና እንዳልፈነዳ እና፣ ሳሚ በቃ እኔም ልሂድ። ወንድ ነ፣ መሽመሸ አይ አባት ተብዬውን እባክህ፣ ቀድሜ መግባት አለብኝ። ገባኝ ገባኝ። አይ በቃ ይልሽ በቃሽ ትቀልጭ ሞት ስለሽ፣ ወይኒ። ልጅቷ ግን አብዳለች። ራሱ አስቦ የሰጣትን ቸኮሌ ስጣት ብዬ ነው አለችው። ስትዘላብድ ነው። እነማሚም ስለማይመጣ ነው።